በዘላለም ጌታ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክድን የተባረቁ ተስፋችን እርሱ ታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥን እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምርናልናል። ቲቶ ምዕራፍ ሁለት ቁጥር 11 ላይ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል፣ ይላል። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆነ? ተገለጠ ይላል። እንደት ነው ጸጋ? እንደት ነው ተገለጠው? እንዴት ነው ሆኖ ብላችሁ ጠይቃችሁ አታውቁም? ይህን ቃል እኔ አሰብኩና ዮሐንስ ምዕራፍ አንድ ላይ ደን እናምንበስቴ ቁጥር አስራ አራት ላይ እንዲህ ይላል አንድ ቁጥራስ አስራ አራት ላይ ቃል ሥጋ ሆነ። ዋው! በጌታ በኢየሱስም ምን ሆነ? ቃል ሥጋ ሆነ። ጸጋና እውነትንም ተሞልቶ በኛ አደረ። በሌላ አማርኛ እግዚአብሔር ሰው ሆነ። ወር ደግሞ አማኑኤል ሆነ። እግዚአብሔር ከኛ ጋራ ሆነ፣ አማኑኤል ሆነ ዋው ቃል ሥጋ ሆነ። እንዴት ነው? ጸጋ ተገለጠ። ቃል ሥጋ ሆኖ እውነትና ፀጋን ተሞልቶ በእኛ ዘንድ አደረ። በሌላ ማለት አማኑኤል ሆነ። ኢየሱስ ክርስቶስ ለዘላለም ጌታ ዋው። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አይጀን በጌታ በኢየሱስ ዮሐንስ ስለ እርሱ መሰከረ፣ እንዲም ብሎ ጨ ከእኔ ከኔ በኋላ የመጣው እርሱ ከኔ በፊት ነበረ፣ ከእኔ ይልቅ የከበረ ይሆናል። ስለ እርሱ ያሉት ይህ ነበር። እኛ ሁላችን ከሙላቱ ተቀብለናል። አሜን። በጸጋ ላይ ጸጋን ተሞልተናል። አሜን። ማላባኖስያ ህግ በሙሴ ዋው! ህግ በሙሴ ተሰጥቶ ነበር። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ለ እዚህ ጋር እንደነገር ነገር ማውራት ፈልጋለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል የምለው እንዴን ተገለጠ ብላችሁ ጠይቃችኋል ብዬ ጠየቅ። መጀመሪያ ላይ አይደል አያችሁ፣ ሕግ በሙሴ ተሰጠ። በሌላ ማለት ሕግ ለማጽደቅ አይደለም ተሰጠው፣ ወይ ደግሞ ሕግን ጠብቄ ለመጽደቅ አይደለም። በመሰረቱ የተሰጠው እንደማይጠብቁ እየታወቀ እንደማይችሉ እየታወቀ ነው የተሰጣቸው። ምክንያቱም ህጉን መጠበቅ አይችሉም፣ እነዚህ ሰዎች ማለት ነው። ስለዚህ ህግ እንዲያጸድቅ አይደለም ነው፣ እንድፈርድ ነው በላ፣ ህጉ ከተላለፍክ እንዲፈረድብህ እንጂ እንድጸድቅ አይደለም ነው ሕግ የተሰጠ። የሚያጸድቀው የእግዚአብሔር ጸጋ ነው የሚያጸድቀው። የእግዚአብሔር ጸጋ ስጋ የለበሰው ከላይ የመጣው ኢየሱስ ክርስቶስ ነው። ዓለምን ሁሉ ያዳነ የሚያድን ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ! ስለዚህ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ እና እንዴት ነው ብዬ አስባለሁ። ታውቃለህ፣ ማለት ይህን ቃል ብቻ መናገር አልፈለግኩም። ታውቃለህ፣ እንዴት ለምሳሌ እንዴት ያ ነገር እንዲህን ተገለጠው። ጸጋ ምንድን ነው? ጸጋ ማለት እግዚአብሔር ብቻው በልጁ በኢየሱስ ክርስቶስ ለኔና ላንተ መዳንን የሰራ ድነት ማለት ነው። በሌላ ማለት እኔና አንተ ሳንደመርበት እግዚአብሔር እኛን አድኖናል ማለት ነው። ማለት ህግ ጠብቀን ወይ ደግሞ ጥሩ ስራ ሰርተን ምናምን ነገር ሳይሆን እግዚአብሔር ምንም ጥሩ ስራ ሳንሰራ በደለኞች በነገራችን የተበደለው እግዚአብሔር ማለት አጥቃት የሰራንበት የበደል ነው ማለት የተበደለው እግዚአብሔር እኮ ነው። እግዚአብሔር ራሱ ተበድሎ ራሱ እቅር እኛ ስለን ማለት ነው። እኛን ሳይገባን ጸጋ ለማይገባቸው ለማይመጥናቸው የተሰጠ ማለት ነው። ነፃ የተሰጠን በጸሎት የምናመጣ አለ አርባ ቀለል ጸልዬ አርባ ለሊ ጸልዬ አመጣው የምትሉ አይነት ሳይሆን በነፃ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋም ተገለጠላ። እንዴት! አሌሉያ! ቃል ሥጋ ሆኖ አማኑኤል ሆኖ በእኛ መካከል ተመላለሰ፣ በእኛ መካከል እሄደ። ባይሮጫ እንዲህ ይላል ዮሐንስ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። ዮሐንስ መልክቱ ላይ እንዲህ ይላል ጌታ ኢየሱስ ለዘላለም ጌታ ነው። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ምን ይላል ዮሐንስ? ዮሐንስ ራይ ማን ነው? ዮሐንስ መልእክት ላይ እንዲህ ይላል ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን፣ በዓይኖቻችንም ያየነውን፣ የተመለከትነውን፣ እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን ኩማ ቴላ ቢናሙ ሕይወት ተገለጠ አይተንማል፣ እንመሰክራለን። ያልተገለጠውን አይደለም እያወራን ያለነው የተገለጠውን ኢየሱስን። ስለ ሕይወት ቃል ከመጀመሪያ የነበረው ሆነ በጌታ በኢየሱስ ኢየሱስ የአዲስ ኪዳን ክስተት አይደለም። በነገራችን ኢየሱስ ከዘላለም በፊት ክርስቶስ ከዘላለም በፊት በአብ ዘንድ ልጅ ሆኖ የኖር የነበረ ሆነ ከሁለት ሺህ ዓመት በፊት የተከሰተ አዲስ ክስተት አለ። ወንጌል የዘላለም ሕይወት ነው። ከዘላለም በፊት የነበረ ዘላለምን የፈጠረ ዘላለምን በእጁ የጨበጠ የያዘ ከዘላለም ዘላለምን ጥንትን ፈጥሮ የነበረ የሚኖር ያለ እሱ እንጂ የሆነ ክስተት አይደለም። ድንገት የመጣ አይደለም። ኢየሱስ ጌታ ነው። ስለ ሕይወት ቃል ለልና ከመጀመሪያ የነበረው የሰማ ነው የነበረው ያዙልኝ፣ የሰማ ነው፣ በዓይኖቻችንም ያየነው፣ የተመለከትነው፣ እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠንም ዋ ዋ ዋ አይተንማል፣ እንመሰክራለን። የኔ ኢየሱስ ወዳሉ በጌታ በኢየሱስ በጌታ በኢየሱስ መንፈስ ቅዱስ ስም ለዘላለም ይባረክ። ኢየሱስን ስላበራህልን ኢየሱስን ስላበራህልን ኢየሱስ ሁልጊዜ ግዜ በህይወታችን ውስጥ እንዳለ ስላረጋገጥክልን መንፈስ ቅዱስ እና መሰግናለን። አንተ ባታበራልን አይበራልንም ነበር። ኢየሱስ ክርስቶስ ለዘላለም ጌታ፣ ሰዎችን ሁሉ የሚያድን እንግዲህ እሻን ነገር ንገራችሁ እዚህ ጋር እውነትና ጸጋ፣ እውነትና ጸጋ በማን ነው ተገ በኢየሱስ ተገለጠ። እውነት ምንድን ነው? እውነት ለምሳሌ እግዚአብሔር በሰው ልጅ ላይ መፍረድ አለበት፣ ሞትን መፍረድ አለበት፣ ሰው መሞት አለበት። አ ለምን? ለሲሬት ወይ ደግሞ ኃጢአት ያደረገ መሞት አለበት። ስለዚህ እግዚአብሔር ልጁን ልኮ ጸጋውን ልኮ በእኛ ላይ ልፈረድ የነበረውን የሞትን ፍርድ ለማን አደረገ? በልጁ ላይ አኖሮ የእኔ የምገባኝን ህይወት ለእሱ አኖሮ ና እሱ ላይ ያነበረውን ህይወት ደግሞ ለእኔ ሰጠ። አሌሉያ። ስለዚህ እኔ የዳንጉት በጸጋ እንጂ በህግ አይደለም። ለዛ እኮ በዚህ ዘመን ይላላል አጥያተኝንና ዓለማዊ ምኞትን ክደን ይላል፣ ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። በአሁኑ ዘመን የሚሰራ የሚያስተምር ህግ ሳይሆን ፀጋ ነው። ህግ አይደለም። የሚያስተምረን የሚያኖረን፣ የሚያስተምረን ምንድን ነው? በዚህ ዘመን የሚሰራው ህግ አይደለም። ህግ ምን ሆኗል? ተፈጽሟል። በማን? በኢየሱስ። መቼ ጎልጎታ ላይ መስቀል ላይ ቀራኒው ላይ ተፈጽሟል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሌሉያ። ስለዚህ እኔ ማስበው ስለተፈጸመ ጉዳይ ስለሆነልኝ ጉዳይ አሁን ደግሞ በእኔ ላይ ስለምሰራው በእኔ ስለምሰራው ለእኔ ስለምሰራው እኔን ያቆመኝ ከትባይ ስላነሳኝ ስለ እግዚአብሔር ጸጋ እንጂ ስለሌላ ነገር ማሰብ አይችልም። ምክንያቱም ሌላ ነገር ተፈጽሟል። ሕግ አብቁቶለታል። ሕግ አክትሟል። ምንም ማድረግ አይችልም። ሕግ በሌላ አቅም የለሁም እኔ ይላል አለል ጳውሎስን ከሕግ ስር ሙቻሉ ላል። ለምን ለምን? ለጽርቅ ለምን ጽርቅ? ለእግዚአብሔር ጽርቅ የእግዚአብሔር ጽርቅ ማን ነው? ክርስቶስ ክርስቶስ ለማን ተገለጠ? ለእኔ አሌሉያ። ስለዚህ አለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ስለዚህ ወዳጆችን ኢየሱስ ክርስቶስ ወዳችኋል ህይወትም ሰላምን ይሰጣችኋል ልንገራችሁ የዘላለም ህይወት የዘላለም መንገድ የዘላለም እውነት አንድ ብቻ ነው ኢየሱስ ክርስቶስ ብቻ ነው ህይወት መንገድ ሰላም እሱ ብቻ ነው እሱ ያድናችኋል እሱ የዘላለም ህይወትን ይሰጣችኋል። ወደሱ ወደሱ ቅረቡ። ሰላምና እረፍትን ታገኛላችሁ። እረፍት ኢየሱስ ነው። ወዳችኋለሁ። በጌታ በኢየሱስም ተባረኩልኝ። አሜን አሜን።